እናመሰግናለን። ከዚህ ሰዓት ጀምሮ መፈልጉትን ጥያቄዎች ትጠይቋቸኋላችሁ፣ እነሱም ደግሞ መስሉትን ሀሳብ ለእናንተ ያደርሳሉ። ቀጥታ ወደ ደራሲና ፕሮዲሰሩ ሳዳም እንሄዳለን። መልካም ጊዜ ይሆንላችሁ። እሺ፣ ያመሰግናለሁ። እንዴት ናችሁ? ንድናመጣችሁ ጥሪያችን አክብራችሁ ስለመጣችሁ ከልብ እናመሰግናለን። ያው መድረክ አስተናጋጁ እንደተናገረው ስቤ ሳላም ነገሻ ይባላል። በዚህ ፊልም ላይ የስራ ድርሻዬ በደራሲነት በዳይሬክተርነት፣ እንዲሁም ደግሞ ከወዳጄ ዴሪ ጋራ ፊልሙንም ፕሮዲውስ አድርገናል ማለት ነው። ተጨማሪ የሚለው ነገር ደግሞ ያው እናንተ ጥያቄ ታታቡ መሰረት ጥያቄያችሁን ለመመለስ እሞክራለሁ። ለቀጣይ ሰዎች እድል ልስጥና ፕሮግራማችን ይጀምረናል። ታንክዩ አመሰግናለሁ። ከአንድ ማንነት በላይ ይኖረዋል። ይሄንን ትላንትና ፊልሙን ካሳየናቸው በኋላ ራሱ ባለሙያዎች እንዳጋጣሚ ዶክተሮች ይጠርተን ነበረና እነሱ ራሳቸው እንደዚህ አይነት ሰዎች የሚከታተላቸው አይነት ሰዎች እንዳሉ ነግረውናል ና ብዙ ጊዜ እንደዚህ አይነት ገጸ ባህሪዎች ደግሞ ሀገር ላይ አልተለመዱ በፊልም በታሪክ ደረጃ አንድ ሁለት የተሞከረው አሉ መሰለኝ ደብል ፐርሰናሊቲ ብቻ አድርገዋቸው ወደ ሰባት ማድረጋችን የመጀመሪያው ለየት እሱ ላይ ፍቅስ አድርገን ነው። ሌላ ደግሞ ብዙ ጊዜ በናቲና ቤቲ የሚባል ነገር አለ ፌስቡክ ላይ፣ የፌስቡክ ወይ ደግሞ የሜም ቀልዶች ብዙ ጊዜ ቤቲና ናቲ ቺት በማድረግ ይታወቃሉ። ልክ በሚዲያው ማለት ነው። እነሱን ካራክተሮች ፍቅስ አድርገን ነው ፊልሙ ላይ የሰራ ነው። እና የበለጠ ደግሞ ገብታችሁ ብታዩት ይገባቸዋል። ዳይሬክት ቀጥታ አይደለም የተናገር ነው፣ ሰው ሲያየው እንዲገባው እና የብዙ ሰዎች ታሪክ ነው። ብዙ ጊዜ ሰዎች ልክ ወደ ትዳር በሚመጡበት ታይም ይዘው የሚመጡት ፕሪቪየስ ስቶሪ አለና እሱ ላይ መሰረት አድርገን የሰራ ነው። ከዛ ውጭ ሰባት አይነት ገጸ ባህሪ እንደኛ በፊልም ደረጃ እንደኛ ሀገር ሰርቶ ያለ እንደ ውጭ ግን ስፕሊት የሚባል ሙቪ አለ። ከሱ ነው ሰባት አይነት ማንነት የሚለውን ብቻ ከስፕሊት ሙቪ ወስደናል። ሰባት አይነት ማንነት የሚለውን ስፕሊት ላይም ወደዛ ብዙ አይነት ማንነት ነው ያለው እና እኛ ሀገር ላይም ቢሞከር ይሄ ምን አለበት። ሁለተኛ ደግሞ እኛውም ጀማሪ ስለሆነ ኢንዱስትሪ ውስጥ ለመግባት በትልቅ አቅም በትልቅ እውቃት ነው መሆን ማድረግ የነበረብን እንዲያውቁን እንዲረዱን እድሉ እንዲሰጠን ማለት ነው። ስለዚህ በአንድ ሂት ሊያደርግ የሚችል ስራ ምን አይነት ሲባል ነው ብለን ስናስብ ከጓደኛ ጋር ለምን ሰባትና ባይዘው ሰባቱ ኮመዶች ናቸው እንጂ ፊልሙ ላይ በትንሹ ወደ አስራ አያት የሚጠጉ ካራክተሮች ነው ልዩ የተጫወተው። አስራ ቤቶች ናቸው ካራክተሮቹ ጀስት፣ ግን በዋናነት ስም ያላቸው ማንነት ያላቸው ሊጠቀሱ የሚችሉት ናቸው ሰባት እንጂ ምናልባት ፊልሙን ያያችሁ ሰዎች ካላችሁ ጋዜጠኞችን ትናንትና ስለነበራቸው ታችኋል። በጣም ብዙ አይነት ካራክተር ነው ያሳየው። ዶን ፎከስ ተደርጎ የተሰራውም ያንን ካራክተርና አክተሩን ለማውጣት ታስቦ ነው ፊልሙ ሲሰራ ማለት ነው። እና የጆን ማካቬ ስፕሊት ከሚለው ካራክተር ላይ ነው ፊልሙን የወሰድነው። ስለዚህ ፊልሙ ላይም ኢንስፓየርድ ባይ ስፕሊት ሙቪ ብለነዋል። አጠቃላይ ስለ ፊልሙ ምላቸው ይህንን ነው። በዋናነት ደግሞ በአክቲንግ ደረጃ እኛ ሀገር ላይ ቲያትር ላይ ብዙ ጊዜ በጣም ጸደ ጸደ የሆኑ ስራዎች ሲሰሩ እናውቃለን። ፊልም ላይ የተሰሩ ስራዎች አሉ። ለምሳሌ እንደነ ሄርሜላ የግሩም ኤርሚያስ ሰው ለሰው ድራማ ላይ አበበባልቻ ስሬት ላይ ጋጋ፣ እነዚህን ስሬት ላይ ማ ነው ስሙ ብቻ ምላሱ ተቆርጦ የሚሰራው አንታጎኒስቱ ማለት ነው። እና እኛም ፊልማችንን ስንሰራ ቪላንን ወይ ደግሞ ጠላትን ቤዝ ዳርገን መስራት ነው የፈለግነው። ለምሳሌ ብዙ ጊዜ የሆሊውድ ፊልሞች ላይ የቦሊውድ ፊልሞች ላይም አሁን በሚታየው ሁኔታ ጠላትን እንደ ሜን ካራክተር መውሰድ የተለመደ ነው፣ በጣም ፊልሞቻቸው ስለሚወደድ ማለት ነው። ለምሳሌ ብዙ ጊዜ ተፈቃሪው ይሄን ያላ ተብት ይችላል አላችሁ። ፐርፎርሙ ኖርማል አንድ ተፈቃሪና አፍቃሪ ሆኖ ነው የሚሰራው። ጀስት ግን ቪላን ሲሆን ለምሳሌ እንደነ ፒሽፓ የሚባል አዲስ ፊልም በቅርቡ ፊልም ያደረገ ፊልም አለ። አሜሪካ ላይም እንደዚህ በጣም ትልቅ ፊልሞች አሉ፣ ጠላትን ቤዝ ዳርገው የሚሰሩ። አንዱ ስፕሊት ራሱ እንደዛ ነው። ጠላቱን ቤዝ ዳርገው ነው የሚሰሩት በጣም ይወደዳሉና እኛም እንዲወደድልን በማሰብ ነው ጠላትን መሰረት አድርገን ይሰራሉ ለምሳሌ ቅድም እንዳነሳውላችሁ ሰው ለሰው ላይ አበባባቸው ነው እንጂ የምትወዱት ሌሎቹ ሰዎች አይደለም ወይ ደግሞ አክቲንጎቻቸው አሪፍ ናቸው ግን በዋናነት ሰው ፎከስ አድርገው ሲከተል የነበረው እሱ ነው ስሬት ላይም እንደዛው ሄርሜላ ላይም የግሩም ኤርሚያስና ግሩም ኤርሚያስ ነበር ታሪኩ ተከትሎ የሚሄደው ማለት ነው ልክ እንደዛ የእኛም እንግዱ ጠላቱን ተከትሎ ታሪኩ እንዲሄድ ነው የፈለግነው እና በዛ በተቻለ አቅም የገባንን ያህል ሰርተናል። ጀማሪ ስለሆን ብዙ የሚጎሉ ነገሮች አሉ፣ ክፍተቶች ሊኖሩበት ይችላሉ፣ እንደ ባለሙያ ቢታይ ቢገመገም። በገባን አቅም ግን ሰርተናል። ቆንጆ ስራ ይዘን እንደመጣን ደግሞ እርግጠኛ ወዳችሁልናል ትላንትና በሰጣችሁን ፊድባክ ስራውን እንደወደዳችሁት ነገራችሁልናል ና አመሰግናለሁ። አረዘምኩባችሁ፣ ይቅርታ። እኔን የሚመለከቱን ጥያቄ ያው በተለያየ ጊዜ ፊልሞች ስንሰራ በኮሜዲው ዘውግ ያላቸው ላይ እንሰራው። አሁን እንደውም ቫይራል ሊወጣው ወይኔ በላቸው ወይ ደግሞ በርበሬ ነው ምናምን የሚለው ነገር በዛ በዛ አይነት አሰራር ነበረ ስሰራ የነበረው። አሁን እዚህ ላይ ደግሞ መርማሪ ነኝ። ግን በምርመራ ሂደት ውስጥ ወንጀለኛ ወይ ወንጀል ሊፈጽም ይችላል ተብሎ የሚገመትን ሰው ለመያዝ መሳሪያ አንዱ ነገር ነው። ግን እዚህ ላይ ራሴ ፈትሼበታለሁ። እዚህ ፎቅ ላይ ጃኬቻን በቃ አለቀላት። እና ከኔ ጋር ሲሰሩ ይሄንን ነገር ስንሰራ እኔ ራሴ ትላንት ስራ የሆነው ሳቀ መጣው። እዛን ቀን ግን ስንሰራ ሁላችንም ስሜት ውስጥ ስለነበር ትዝም አላለም። ትላንትና ግን በጣም ነው የገረመኝ። ይሄን ያህል መገለባበጥና ይሄን ያህል ቴስታ መኖሩ ለራሱ በጣም ነው የገረመኝ ካሜራ ፊት ለፊት ያው ሩቤላ አጠገቤ ነው፣ ምንም አልሳቅም። ትላትና ነው የሳቀው፣ ያኔ ስራው ላይ ስለነበረ ፎከስ ያደረግ ነው ስራው ላይ ነው። እና እንግዲህ ሌላው ተመልካችም ሲያዩ ምን እንደሚል እንግዲህ ደግሞ ቫይራል የሚወጣ ነገር ይኖራል ብዬ እጠብቃለሁ። ስለ ካራክተሩ ስለ እንግዲህ ስናወራ እንግዲ የተጫወትኩት ነገ ሰባትና ከዛ በላይ ካራክተር ነበረው። ስክሪፕቱን ለመጀመሪያ ጊዜ እንዳነበርኩት የማይሆን መስሎኝ ነበር እኔ ከዛ በኋላ ግን ራስን ለመፈተን እና በደንብ አናሊስ ሰርቶ ወደ ካራክተሩ ለመግባት ግን እንደ ተዋናይ ግዴታ ጭምር ነው። ከዛ በኋላ በደንብ አናሊስ ሰራሁበት ካራክተሩ ላይ አንዳንድ ጥናቶችንም ቼክ አደረኩኝ። በቅርብ ማወቃቸውም የሕክምና ባለሙያዎች ነበሩና አጋጣሚ ጥሩ ነበር። ጥሩ ሆነና አጋጣሚ። ከዛ በኋላ በካራክተሩ ድጋፍ ሆነኝና ካራክተሩ መጫወት ጀመር። እንደ ካራክተር ስናየው ካራክተሩ ሰባት ካራክተሮችን አንድ ማንነት ውስጥ በደቂቃዎች ወይ በሰከንድ ውስጥ ሊመጡ የሚችሉ ካራክተሮች። ለምሳሌ ሁላችንም እዚህ ያለነው የተለያየ ልብስ ለብሰናል፣ የተለያየ ካራክተር አለ። ከእናንተ መሀል ሶስት ሰዎች እንኳን ወስደን ፊት ለፊት ብናስቀምጣቸው የተለያዩ ማንነታቸውን እናውቃለን፣ የተለያየ ልብስ ለብሰናል። ይሄ ካራክተር ግን ሶስቱንም እንደማልቆ ማሳየት አለበት፣ ፊቱ ላይ መምጣት አለበት፣ ገጹ ላይ መቀየር አለበት። አንድ አይነት ኮስቹም አንድ አይነት ሜካፕ ተቀብቶ ሶስት ሰው ማየት ማለት ነበርና ትንሽ ፈታኝ ነበረ፣ በጣም ፈታኝ ነበረ። እንዴ ትንሽ ብቻ አለ ፈታኝ ነበረ። እንደምንም ብለን ግን ተወተናል። በተለይ በተለይ ደግሞ ክሩ ሳዳም ነገሹ፣ ራይት ግን በጣም በጣም አግዘውኛል። እነ ደዴን ድጋፋቸው አልተለየኝ ነበር። አንዳንድ ቦታ ላይ ሐሳቦችን ሊሰጡኝ ነበር። እንዴ ወታርቁ ቁጥሩ እንደሆነ የሚል ሐሳብ ነበርና ያው ለተ ደማብሮ ነው ካራክተሩ እንዲሰራው የደገፈኝ። በዚህ አጋጣሚ ማመስገን እፈልጋለሁ። ክሩ ይሄን ካራክተሩን እንዲሰራው ለረዳችሁኝ በጣም አመሰግናለሁ። እንደ ኢትዮጵያም ያልተለመደ የአክቲንግ ስታይል ይዘን ለመምጣት ሞክረናል። ትንሽ ወጣ ያለ ስሜት ላይ በደንብ ያተኮረ ካራክተር እንዲሆን በደንብ አስበን ይሰራ ነው። አንዳንዱን ሲኖች እንደሆነ ከታሰቡት ሲኖች ወጣ ለማድረግ ሞክር ነበረ። ወጣ ለማድረግ ማለት የሐዘን ሲ ነው። ሐዘኑ የምንገልጽበት መንገድ ግን ያልተለመደ እንዲሆን ማለት ነው፣ ያልተለመደ እንዲሆን ካራክተሮች ግን እንደ ፈታኝ የፈታኝ ነበር የምትሉኝ፣ የእውነት በጣም ፈታኝ ነበር። ሰባትና ከዛ በላይ ካራክተሮችን አንድ ሰው ውስጥ አግኝቶ ያ ሰው ሲቀየር ማየት የእውነት ለእኔም ከባድ ነው። ትላንትና እንዳላችሁ ተመርቋል። የምርቃቱ ቀን ላይ ቤተሰብ ሲመረቅ እኔም እንደ አዲስ ነው ቁጭ ብዬ አየሁት እና የእውነት ጥሩ ነበረ። ምንም ብዙ ትምህርት ሰጥቶኛል። ወደ ፊትም አበረታታች ነገር ስላለው የተሻለ ነገር እንግዲህ ከምትጠብቃላችሁ ሰለሞን ሄና ስለን ሄደን ነው ያው ሶል እንግዲህ እንደሚታወቀው በፊልም ኢንዱስትሪ ውስጥ አንቱ ከሚባሉ ሰዎች መካከል አንዱ ነው። ስናናግረው ስክሪፕቱን ወደሁን የወደደው እንደ አጋጣሚ እንደ ሱ እንግዲሁም ካራክተር ነበር ለስራ ያለው ያው አስቀድመን፣ ግን እኛ ለራሳችን ፐርፐዝ ለጌዲ የተጻፉ ሆን ተብሎ የተጻፉ ብያቸዋለሁ ስለነበረ ያኛው እንዲጫወተውን ያደረግነው እና እሱንም ሲጫወት እንግዲህ ትላንትና ላይ አይቼው ፐርፎርሙ በጣም ነበር ደስ የሚለው። እርግት ያለ ትወና ትወና ማለት ባይ እኛ ሀገር ላይ ትወና መጮህ ይመስላቸዋል። ትወና መጮህ ማለት አይደለም። ትወና ማለት ትክክለኛ ካራክተሩ ካራክተሩን የሚፈልገውን ስሜት ማሳየት ለህዝብ ወይ ደግሞ ማንጠባረቅ ማለት ነውና በዛ ረገድ ሰለሞን ትላንትና ግሪ ዳያ ሲኒማው ላይ እንዴት ገኖ እንደነበረ፣ በሰራም ጉዳይ በጣም ነበር የተባበረን። እንክቷል ነው ሰዓቱን አክብሮ ነበር የመጣው። ትላንትና በሆነ እክል ምክንያት በመሰለኝ እንግዲህ ሊገኝልኝ አልቻለም። ይህን በሰዓቱ ፊልሙ በሚሰራበት ታይም ልክ ፕሮሰስ እናደርጋት ወደ ሶስት ወር አካባቢ ነበረች። ቀረፃ ውስጥ ስንገባ ወደ አምስት ወር አካባቢ ላይ ደርሳ ነበር እና እንደ አጋጣሚ ፊልሙን የምንቀርጠው እዚህ ህንፃ ላይ ነው። ይሄ ሪፌን ቲሞል ዛሬ የተገናኘንበት ህንፃ በጣም ትልቁን ድርሻ ወሰደ። ለፊልማችን መሳካት ትልቁን ድርሻ የወሰደ ህንፃ ነው ይሄ ሪፌን ቲሞል ማለት ነው። ይህን ስላችሁ ለምንድነው ስኬሪ ሙቪዎች ወይ ደግሞ የትሪለር ፊልሞች ብዙ ጊዜ ብዙ ቦታ አይነቃኩም፣ ህጋቸው ነው። በውስ ቦታ ላይ ነው የሚሰራው። እኛም በውስ ቦታ ነው የሰራነው። አብዛኛውን የፊልሙን ፓርት እዚህ ህንጻ ላይ ነው። በሚገርማችሁ ሁኔታና ሰዎቹ በከፍተኛ ሁኔታ ነው የተባበሩ። በቃ እኔ ልነግራችሁ ለማዳን ትላንትና መድረክ ላይ ወጥቻለሁ። የቅን ሰዎች መኖር ነው ፊልሙን ፊልም ያደረገው ብያችኋለሁና ሪፌንቲ ህንፃ ከታች ከግራውንድ ቤዝመንቱ አለ ይሄ የጉድጓዱ የሚወጣበት እዛ ነው። ዝቅ ብሎ በጣም መቃት ቦታ ነው ሲታፈን። ወደ ዘጠኝ ነው አስር አካባቢ ላይቶች እንጠቀም ነበረ። ፕላስ ደግሞ እስከ ዘጠነኛው ጣሪያ ድረስ የሚወጣ ጭስ እንጠቀም ነበረ። አስቡት እንግዲህ እዚህ አካባቢ ላይ ትልልቅ ሆቴሎች አሉ፣ መዝናኛዎች አሉ፣ ሌሎች መሸጫዎች አሉ። እና ከፍተኛ የሆነ ትብብር፣ ከፍተኛ የሆነ ትብብር ነው የተደረገልን። በዚህ አጋጣሚ ያው በዛ ፎጊ ውስጥ ነው ብላ ያችስ እንደውም ካያችሁ ፊልም ላይ ብዙ አላሰቃየናትም። እሷን ፈርተን ማለት ነው። እንዴ ያለው ሰልና እንዳላት ከሞከረን ልናገለባብጣት ከሞከረን የሆነ ነገር ይፈጠርና ፊልሙ ስታክ እንዳያረግ የሚል ስጋት ስለነበረን በተቻለ አቅም ቀነስ አድርገን የሷን የአክሽን ስራዎችን ቀነስ አድርገን የሰራነው አንዱ ዘናው አቀደው ነው ማለት ነው። እና ከፍተኛ የሆነ ትብብር የሚያደርግለት ይችላል፣ እሷን ማለት ነው። ምክንያቱም ፊልሙ ሲቀረጽ በጣም ታች ግራውንድ ስር ስለሆነ በቂ የሆነ አየራይ አይኖርም። የላይቶቹ አለ ፎጊው አለ ይሄ ሁሉ ተደማምሮ ሲጀመሩ ደግሞ ቦታውን በጣም ግራውንድ ያላለቀ ግራውንድ ስለሆነ አዋራ ምንም ምንም ነበርና ያን ሁሉ ተቋቁማ ይሰራችሁ ኤደን በጣም በጣም ከሚባለው በላይ መልካም የሆነች ሰው ናት። እግረ መንገድ ስለ አተሮቹ ካነሳው ሳልና ገርማ አላልፎ አንድ ሰው አለ ደሬ፣ የመጀመሪያው ፋት ይሄ ለምን ረጅም ዓመት ኢንዱስትሪው ላይ ሰርቫይ አድርጎ መቆየት ቻለ የሚለው ነገር የዛሬ ሳምንት አካባቢ ላይ ነው የመለሰልኝ የሴፉ ሾ ላይ በቀረበበት ላይ ማለት ነው ማለት ነው። እና የመጀመሪያ ፓርት እኛን ይቀድመን ነበር። አንዳንዴ እኛ የክሮ አባላት እንግዲህ እኛ በጊዜ ስራ ቦታችን መገኘት አለብን አይደል? ተጀርባ ያለው እኛን ቀድሞ ስራ ቦታው ላይ ይገኝ ነበር። ስለዚህ የመጀመሪያ ፓርት ስራና ሰዓቱን አክባሪ በመሆኑ ይመስለኛል ረጅም ጊዜ ውስጥ የቆየው። ሁለተኛ ደግሞ እኛም ፊልሙን ከሰራን በኋላ ፊልማችን ሰው ጋር ተደራሽ እንዲሆን የሄደበት መንገድ በጣም ረጅም ነው። ትብብሩ በጣም ረጅም ነው የእሱ ቲክቶክ ላይ ተቆርጦ የተለቀቀው ቪዲዮ ስለኛ ፊልም ፕሮሞት ሲያደርግ በአንድ ቀን አንድ ሚሊዮን የታየው በሚገርማችሁ ሁኔታ፣ እና እኛን የገለጸበት ወይ እኛን ስለኛ ስለኛ ስራ የተናገረበት ወይ እኔ እንዲሁም አረ በዛ ነበር ያልኩት ነው። እኔ ያየሁትን ነው ያወራሁት ምንም የጨመርኩት ያጋነንኩት ነገር የለም ያለው እና ደሬ እባክህን ክበርልኝ፣ እንደ አንድ ጊዜ ያክሩልኝ ባታቸው ተናቸው።